ሲለሽ ሳትኖሪ ምን እንደሚጠኝ ሰብስክራይቦች አዳዲስ ገቢዎች የብሩኬና የሀይሚን ሊንክ እየተጫናችሁ የገባችሁ አዳዲስ ነገር እያያችሁ ስለነሱ መረዳት እና ስለነሱ ጥንካሬ፣ ስለነሱ ይቺ ቀላል ነገር እና ሲምፕል ነገር ለምን አይታረቁም ለምን ምን ለምትሉ ሰዎች ወደኋላ እየተመለሳችሁ ቪዲዮቸውን እያያችሁ ስለነሱ መረዳት ትችላላችሁ። እንዲሁም ደግሞ ትላንትና በጓደኛ ቤት በባለፈው ሀይሚን በሰራችበት ቤት በጓደኛው ቤት ሄዶ ትላንትና ብሩኬ የእሱም ሳምሪናት የጠራችው ሄዶ እዛ ቦታ ላይ እንግዲህ ያው አንዳንድ ነገር ሲጠይቀው ስለ ሀይሚ ብሩኬ እንደዚህ እንደዚህ ነው እኛ ጸባያችን ነው እንግዲህ አንድ ቀን ይፈታል ምናምን ነው ያለው። ሌላ ምንም አዲስ ሚስጥር ነገር አላወራም። ብዙዎቻችሁ ደግሞ እንዴት ሚስጥሩን የፍቅረኛውን እንዴት ያወራል? ምስጢር እኮ አይደለም ይሄ። ካሜራ ላይ እንዳለ ያውቃል፣ ካሜራ ላይ ነው ያለው። ምንም የተደበቀ ነገር የለም ሲጀመር ማለት ነው። እንዴት ያወራል እንዴት እንዴት ብላችሁ ያካበዳችሁ ሰዎች አላችሁ ማለት ነው። ግን ነገር ግን ማለት ነው እዛ ቦታ ላይ ምን መመለስ ነበረበት ሲጠየቅ? ምንም መልሱ ይሄ ነው ግዴታ የተጠራበት ፐርፐዝ ይሄ ነው፣ ልጁ የጠራው እዚህ ጋር። ግን አንድ የምናገረው ነገር አለ። ለሳምራዊት እህታችን ማለት ነው። ሰላም ጤና ይስጠልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ስለ ሀይሚና ስለ ብሩኬ የምትጨነቁ ሰዎች ጭንቀታችሁን ረፍ አድርጋችሁ ማለት ነው ቻናላቸውን ላይክ፣ ሰብስክራይብ፣ ሼር አድርጉ እንደተለመደው። የብሩክም ሶስት መቶ ይግባ የሀይሚም ካምሳ ይግባና እና ከዛ በኋላ ውጤታችንን እንፈልጋለን የኛ ውድ ቤተሰቦች ሌላ ኔጌቲቭ ፖዘቲቭ ነገር አታስቡ። አንዳንድ ሰዎች ገስት ላይ እየተቀመጣችሁ ያልሆነ ነገር የሆነ ነገር እየተናገራችሁ ልጅቷን አታዘቅዝቋት። ልጅቷን አታዘቅዝቋት፣ ሃይማኖትም ማለት ነው አታዘቅዝቋት። በእናንተ ምክንያት ነው እሷ የምትዘቀዘቀው፣ በምንም ምክንያት አይደለም። እናንተ ያልሆነ ነገር ትናገራላችሁ፣ ግሩብ ከፍታችሁ ከዛ በኋላ በቃ እሷ እንድትዘቀዘቅ ታደርጋላችሁ። እናንተ ራሳችሁ ቲክቶክ ላይ ያላችሁት ማለት ነው። ቤተሰቦች ልብ ብላችሁ ማዳመጥ ትችላላችሁ። ከምን ከምን እየተነሳ ሰው እንደሚዘቃዘቅ እኔ በፊት ማለት ነው አይገባኝም ነበር ታሪኩ። አሁን አሁን ግን ተግባብተናል፣ ገብቶኛል። ስለዚህ ማንኛችሁም ብትሆኑ የሆነ ኦዲንስ ስለ ብሩክ ቢያወራ ሀይሚን እንደዚህ ላድርጋት ብላችሁ ስሜት አይኖራችሁ። የሆነ የእሷ የሆነ ኦዲንስ ስለ ብሩኬ ቢያወራ ብሩኬን እንዲህ ላድርገው አትበሉ ግን እኮ ብሩኬ ያሳዝናቸዋል፣ ግን እኮ ሀይሜት ያሳዝናቸዋለች። ግን ለዛ ሰው እንዲናደድ ብላችሁ የምታደርጉት ነገር መጥፎ ነገር አለ። ግን እነሱን እናንተ አትይዋቸው፣ እነሱን ማየት የለባችሁ ማየት ያለባችሁ ሁለቱን ነው። ሀይሜና ብሩኬ ምንና ምናቸው፣ እንዴት ናቸው፣ እነሱን ይሄን ነገር ባደርግባቸው እንዴት ይሆናሉ የሚለውን ነገር የሁለቱን ፍቅርም ሆነ ጥላቻም ሆነ የሁለቱም ማየት ነው እንጂ ያለባችሁ፣ የሌላ ሰውን አይደለም ማየት ያለባችሁ። ወይም የአድናቄን ወይም የቲክቶከርና የቲክቶከር የሚናገረውን ነገር አለ ማዳመጥ ያለባችሁ። ቤተሰቦች በፊት እኔ በጣም እሸወድ ነበር በፊት። አሁን ግን ሲገባኝ ሲገባኝ ማለት ነው ለካስ የብሩክም ጠላት በራሱ መንገድ የፈለገውን ይናገራል። ይሄንን ስላችሁ ሁላችሁም አደላችሁ ምን በጣም በደንብ ማውቃቸው ልጆች ስላሉ ነው እኔ እንደዛ እንዲህ ብዬ ልናገር የቻልኩት ብዙዎቻቸው ያልገባችሁ ነገር በእንደዚ አይነት ኬዝ ነው እልህ የምትወጣጡት ነገር ግን ይሄ አይደለም ለእነሱ የሆነው ነገር ማለት ነው እነሱ የምትወዱ ከሆነ አንድነታቸው የሚያስደስታችሁ ከሆነ አንዱ ይሄንን አደረገና እኔ ይሄንን ላድርግ ማለት የለበትም ለምሳሌ የቡቡ ኦዲየንስ ነብሮች ምናምን አለች አንዷ ማለት ነው ማለት መብቷ ነው እናንተስ የንግስቷ የንግስቷ እህቶች ምናምን ትሉ የለም ምን አስቀናችሁ ትና እና አሁን እንደው ስሜን አነሳሽ አትበለኝና ማለት ነው ቃልዬ፣ ትናንት ስታሽ ቃብጭ ነበር የግጥሙ ነገር ምናምን ምናምን እንደዚህ እያላቸው ራሳችሁን ዝቅ የምታደርጉት እናንተ ናቸው። ብሩኬም የፈለገው ሰው ያድንቀው መብቱ ነው። ሀይሚንም የፈለገ ሰው ያድንቅ መብት ነው። ግን እናንተ በምታረጉት ነገር ማለት ነው ሰው የሆነ የሚወዳቸው ሰው እንዲለወጥ ነው የምታደርጉት ማለት ነው። እናንተ ከራሳችሁ ተቆጠቡ። ብሩክና ሀይሚጋ ምንም ነገር አይፈጠርም። ማንኛውም ነገር የሆነ ነገር በቃ ትንሽ ነገር አጋጫቸው በቃ ያቺ ነገር ናት። ምንም አዲስ ነገር የለውም። ሲጀመር ሌላ ቤት ቪዲዮ ተደቅኖ የሚሰራ ምንም አይደለም። ቡታጅራ ስለሆኑ ነው። ብዙ ጊዜ ሀይሚ ቡታጅራ መኖር አትፈልግም። ገባቸኋ? ምንም ኮሽታ ቢኖርም፣ ምንም ቢኖር አዲስ አበባ ይሻላቸዋል ማለት ከሰፈር ራቅ ያለ አሁን ላይ ኮሽታ በተፈጠረ ቁጥር ለእሷ ይከብዳል ትንሽ ማለት ነው። እንዴት ብትሉኝ አንደኛ እሷ ቤተሰብ ጋ ያለችው እዛ ሀታ አሁን እንኳን አስባችኋት በፊት እንኳን ቢያንስ ቲክቶክ ላይ አንዳንድ ነገሮችን ትፖስት ነበር፣ ጥቅሶች ምናምን። አሁን ላይ ግን ምንም የለችም፣ ዝም ያለችው ሰው። ቤተሰብ ጋር ስትሆኑ ብዙ ነገር ይቀላል። ቤተሰብ ደግሞ እንደዚህ አይነት ነገር ሲያይ ብዙ ነገር ይናገራችኋል፣ ብዙ ተጽዕኖ ይደርስባችኋል። ስለዚህ ያንን ነገር ሀይሜን መረዳት መቻል አለባቸው። እናንተ መጥፎ ነገር ማድረጋችሁን ተቆጠቡ። በቃ ራሱ ወሬ ስታወሩ ራሱ ሌላ ነገር ቀይራችሁ ብታወሩ። እሷ እንደዚህ ናት፣ እሷ እንዲህ ናት፣ እሷ ለምን ትላላችሁ እንደዛ ማንም እናንተ ስላላችሁ እኮ እሷ የእሷም ጀግነትም ሆነ የእሷ የወረደ አስተሳሰብም ሆነ ምንም ሆነ እናንተ ስላወራችሁ እሷ አትገለጽም። እሷ ቆይታለች፣ የሚያቅ ያቃታል። ለማያውቃት ሰው እንኳን ማስረዳት ካለባችሁ በጥሩ ነገር ነው እንጂ የሆን አጠገቧን ሰው አጠገቡ አብሯት ያለውን ሰው ዝቅ እያደረጋቸው ብሩክ ማለት ነው። በጣም ብሩክን የምጠሉት ከእሷ ጋር እንዳይሆን የምትፈልጉት ለምን እንደሆነ አላውቅም። በጣም ነው የሚገርመኝ። ይሄንን ስላቸው ብዙዎች አላችሁ የተወሰናችሁ ሰዎች ማለት ነው። ለምን እንደሆነ አላውቅም። ሀታ ከወንድ ጋር ታቀናብራላችሁ። ከዛ ደግሞ ብሩክስ ከማን ይቀራል? ከሴት ጋር ይቀናበራል። ከሴት ጋር ሲቀናበር መልሳችሁ የምትቀኑት እናንተው አቀናባሪዎቹ ማለት ነው። ስለዚህ እናንተ ስላቀናበራችሁ ብሩክ ልቡ ይቀየራል ማለት አይቻልም። እናንተ ስላቀናበራችሁ የማንም ወንድ ማንም በምንድ ነው ይሄ ማሄ ማቀናበሪያ የፈረደበት ማቀናበሪያ ታቀናብራላችሁ። በቃ ብሩቅ ቀና ወይኒ ሀይሚንም ብታቀናብሯት እሷ ላመነችበት ለወሰነችበት ነገር ትሞታለች። ላመነችበት ነገር ማለት ነው፣ ቃል ለገባችለት ነገር እስከ ጥግ ትጓዛለች። እስከ ጥግ ድረስ ማለት ነው። ብሩኬም ላመነበት ነገር ወደኋላ ኋላ ወደፊት አይልም። ነገር ግን አሁን በተፈጠረው ነገር አዝኛለሁ ብሎ ተስፋ የቆረጠ መሰላችሁ እንዴ? ተስፋ ቆረጠ ብላችሁ የምታስቡ ሰዎች ማለት ነው፣ ተሳስታችኋል። ወደኋላ ተመለሱ፣ ወደ ኋላ ከዚህ በፊትም ሚፍታ ጋ ሀይሚማ እንደዚህ ሆነን ምናምን ብሎ ነበር። ነገር ግን ታሪክ ነው የተቀየረው። ታሪክ ታሪክ ተቀይሮ ነው ብዙ ነገር ያሳዩን እነዚህን ልጆች፣ እውቋቸው፣ ልመዷቸው። ምክንያቱም የተፈጠረው ነገር አዳዲስ ሰብስክራይበር ለሚመጣ ሰው ነባሮቹ ጥሩ ነገር አውሮስኪ ስለ እነሱ ጥሩ ነገር፣ እንደውም የበፊት ቪዲዮቸውን፣ እንደዚህ ገስት ላይ ስትቀመጡ በፊት የሰሩትን ቪዲዮ ብታሳዩ የማያውቁ ሰዎች የት ነው ያለው ብለው ሄደው ቪዲዮቸውን ያውላቸዋል። እርዳታ ማለት ይሄ ነው። ገባችሁ አደለ? ማለት እነሱ እንዲያድጉ እናንተ የምትፈልጉ ከሆነ እነሱ ሲጣሉ ለያየታችሁ እሷ እንዲህና ሃይሚ እንዲ ነው ብሩኬ ከማለት የድሩ ላይፋቸውን እያወጣችሁ ጋስት ላይ ቁጭ ብላችሁ ጥሩ ነገር ብትሰሩ ወይኔ እናንተ አሁን ትክክለኛ አድናቂ ትባላላችሁ። ገባችሁ? ግን ገና በእነሱ የሚሰራውን ቪዲዮ ጥሩ ነገር ካስተላለፈ ሶኬ፣ ምክንያቱም ፈቃደኛ ሆነው ነው እዛ ቪዲዮ ላይ የሚሄዱ ትናንትና። አሁን ብሩኬ ሶኬ እህቱ ነች የጠራችው፣ መጥራት አልነበረባትም። ግን እሷ ለራሱ ደንግጣለች የሆነ ሁሉም ቦታ ቁልጭ ቁልጭ እያለች ነው ያለችው። ምንም ማለት በድራማን በሉት በምንም በሉት እየከወነች እየሰራች አይደለም እሷ። ልጅ ግን በጣም ደንግጣ ነው የምትታየው። አይኗ ቁልጭ ቁልጭ ቁልጭ ነው የሚለው እንደ ህፃን ልጅ ማለት ነው። ምንም ጋ ምንም ስትል እኔ አላየዋትም። ትንሽ ምንቴ ጋ ትንሽ ስትናገር ሰምቻታለሁ። ከዛ ውጭ ሌላ ምንም አዲስ ነገር የለሁም። ተጠርቶ ነው የሄደው ይሄ ልጅ እዛ ቦታ ላይ ሲጠየቅ ብሩኬ መልስ መስጠት ነው ያለበት። ግን እሱ ለመጠየቅ ማለት አልተጣሉም፣ ይሄን ያህል ነገር አልተደራረሱም። እሱ መጠየቅ አልነበረበትም፣ ካሜራ ማብራት አልነበረበትም። እንደኔ ሳስበው ማለት ነው። ሰው እንግዲህ የሁሉንም ነገር ፈጣሪ ነው የሚያውቀው። እዚህ ጋር ግን ሀይ አስቃኛለች፣ አንዴ ላሰማችሁ። የቡታ ጀራ ወጣቶች ይለያሉ የምለው እኔ በምክንያቱም ማንም ደፍሮ የማያደረገውን ስራ ደፍሮ አድርገውት ነው የምናየው። ወንድማችንም ምን አደረገ መስላችሁ? ሁለቱ ወጣቶች ስላሳዘኑት እና በጣም ጓደኛቸው ስለሆነ አካውንቱን ክፍት አድርጎ ካሜራውን ድቅን አድርጎ ብሩኬን ጠርቶ ጓደኛውን ታረቁ፣ ለምንድን ነው የተጣላችሁት? እናንተ እኮ ሌላን ሰው የምታስቀኑ ነበራችሁ እኮ ስለዚ፣ መታረቅ አለባችሁ። እንደዚ ሁናችሁ ማየት አልፈልግም። ደግሞ መሀላችሁ ሌላ ሰው እንዳታስገቡ፣ እንዲታስገቡ የዛሬ ሰው እየመጣ ማቡካት ሪፖርት አድርጉ እኔ እዚህ ጋር እልቻልኩ። እዚያ እራሱ እየሳኩ ነበረ፣ ነገር ግን ከአስራ ስድስተኛው ደቂቃ በኋላ ነው እኛም በተፈጠረው ነገር ስቀናል። በነገራችን ላይ ይህች ልጅ ዘና ፈታ ነው የምታደርገኝ ሁልጊዜ የምትናገሪው ነገር ትክክል ነሽ፣ እና በጣም ነው ዘና ፈታ ያደረገችኝ። ባይዘወይ እነ ብሩኬ ቻናል የከፈቱበት ቤት ሁሉ ለምንድነው ኮመንት ያደርጋሉ? ቪዲዮ በተለቀቀ ቁጥር ሀይሜና ብሩኬን አስታርቆልን፣ ሀይሜና ብሩኬን አስታርቆልን። አሁን እነሱ ተጣልተው ሳይሆን እናንተ ራሱ መግባባት ነው ያቃታቸው ጊዜ ስጧቸው። ለዛ ነው ገባችሁ። ምናልባት እዚህ ልጅ ጋር ማስታርቃችሁ ብላችሁ ኮመንት አድርጋችሁ ይሆናል። መቼስ እኮ ዛሬ እኮ ሰው አይተኛም እኮ የመሬ ነው እንኳን አይደለም እርስ በርስ ኦዲየንስ እና ኦዲየንስ እንኳን የሚቀናና የሚቀናኑ አሉ እኮ። ኦዲየንስ እና ኦዲየንስ የብሩኬና ሃይሚ የሚቀናኑ አሉ። እንኳን በአካል እንኳን በአካል ማለት ነው የኛ ውድ ቤተሰቦች ታውቃላችሁ ይሄንን። ስለዚህ በአካል ማስታሰቡ ትንሽ ከበድ የሚል ይመስለኛል። ምክንያቱም ምንም በማያውቀው ነገር ኦዲየንስ እና ኦዲየንስ እንኳን የሚቀና የሚቀኑ ብዙ አ አድናቂዎችም አሉ ተደናቂዎችም አሉ ግን እናንተ እንደዛ ትሆኑ ተለወጡ እውነቴን ነው የምላቸው ተለወጡ ግን ይህንን የሚያደርጉት ነገር ግን ማለት ነው ብሩኬም ሲነካ ማይፈልግ ኦዲንስ አለ ሃይሚም ስትነካ ማትፈልግ ኦዲንስ አለ ከዚህ ሁሉ መነጋገር በመነጋገር መፍታት መግባባት እናንተ እኮ ያላችሁት አንድ ቤት ነው ከገባችሁ ማለት ነው የብሩክም የሃይሚም አድናቂዎች አንድ ቤት ናችሁ እነ ብሩኬና ሃይሚ አብረው እስካሉ ድረስ እናንተ እንዳንድ ቤት ነው የምትቆጠሩት፣ አንድ ቤተሰብ ነው የምትቆጠሩት። የብሩኬና ሃይሚ ተብሎ አይታሰብም። ቻናሉ ነው እንደዛ የሚለው እንጂ የምታዩት አሁን ሃይሚ ጋም ሲለቅቅ ቢዶ ብሩኬም ጋ ያላችሁ ታያላችሁ፣ ሃይሚ ጋም ያላችሁ ታያላችሁ። አይደል እንዴ? ስለዚህ ብሩጋም ያላችሁ ሃይሚን ታያላችሁ። ስለዚህ የአንድ ቤተሰብ እስከሆኑ ድረስ እንዳንድ ቤተሰብ ሆኑ መጀመሪያ ኦዲየንስ ማለት ነው። ስለዚህ እናንተ ራሳችሁ የሆነ ጦርነት ትከፍታላችሁ። ከዛ በኋላ ደግሞ ልጅቷ ትሰደባለች። ሃይሜ ስትሰደብ ደግሞ ታሰድባታለ ተሰደበ ምን ምን ያርግ ብሩኬ፣ ምን ምን ይሁን እንዴ? እሱን ብቻ ነው እንደሚመለከተው? የተጀመረው ርዕስ እሷንም ይመለከታል። በቃ ስለዚህ እናንተ ለምን ትሳደባላችሁ? እናንተ ራሳችሁ የተሳደባችሁ እሱ ምን ያርግ? እሱ ስደዋት ብሎ እኮ ቪዲዮ አልሰራም እኮ ብሩክ ስለዚህ ራሳችሁ መጀመሪያ ተቆጥቦ የምታደርጉትን ነገር መቆጠብ መቻል አለባችሁ፣ በመጀመሪያ ሰው ላይ ከመፍረድ ሰው ላይ ከመደፍደፍ ማለት ነው። ሌላው ሲቀጥል የብሩኬ ጓደኞች በዙሪያው ያላችሁ የሃይሚ ጓደኞች፣ የእነሱ ቤት እየተዘጋ ለሌላ ቤት እየደወላችሁ እንድታሰሩ አታድርጉ። ከቻሉ በራሳቸው ቤት ይምጡ፣ ካልቻሉ ደግሞ ጊዜ ወስደው ራሳቸው ሲግባቡ ወደኛ ይመጣሉ። እኛ ምንም የምናስጨንቅበት ነገር እነሱን የለም። መስራት ከፈለጉ ይምጡ፣ በፈለጉት መንገድ ይምጡ ግን እናንተ የራሳችሁን አመለካከት መስጠት መብታችሁ ነው። ከዛ ውጭ ግን ልጅቷ እየተሰደበች ነው እሱ እያሰደባት ነው ብላችሁ እናንተ እንደዛ ስትሉ ብሩኬም ደግሞ እንዲህ እንዲህ እንዲህ እንዳይ የሚባል ነገር ሲሉት የሚጠላ ኦዲንስ አለ። በዛን ሰዓት አይሚት ትሰደባለች። እናንተ መጀመሪያ ክብር ሲኖራችሁ ትከበራላችሁ። ስለዚህ በመጀመሪያ ኦዲንስና ኦዲንስ መግባባት ልመዱ። ከዛ በኋላ ማንም ምንም አይሰደብም። ሲቀጥል ደግሞ ሚዲያ ላይ ሆኖ ተሰደበ፣ ምን አለ? ማን ምንም አይለጠፍም፣ ከክብሩ አይቀነስም። ሃይሚ ብትሟሟ ኖሮ ማለት ነው፣ የዛኔ ዳኒ ጋር ሄደች ሰዓት የዛን ጊዜ ነበረ። ስድብ የሚያሟሟ የሚገድል ቢሆን ኖሮ የዛኔ ነበር። ሞት ሞቶ ብሩኬ የሚሞት ቢሆን ኖሮ ከሶስና ጋር ፕራንክ የሰራ ጊዜ የዛኔ ነበር። ነገር ግን ሰው በስድብ ምንም ስድብ ምንም አጥንት ቢሰብር ምንም አይመስለው። ምክንያቱም አንድ ሰው አምኖበት ነው ወደ ሶሻል ሚዲያ ሲመጣ። ነገር ግን ብሩኪና ሃይሚ ያሳለፉትን ታሪክ ማወቅ ከፈለጋቸው እንደዚህ የቆራረጣቸው ቪዲዮዋቸውን በየቲክቶኩ አስቀምጡላቸው። አዳዲስ ሰዎች እየገቡ ያያቸዋል። እናመሰግናለን ባይ